የመልካሞች አምባ፣ የበጎነት ህብር፣ የትውልድ ስጦታ ፍቅር ዝነት ክብር ወገኑ ላስታዋሽ የኸይራት ገበታ ከራስ ቆርሶ ለሰው የሕይወት ሰላም አለይኩም ወራህመቱላሂ በረካቱ ውድ ቤተሰቦቻችን እንደምን አላችሁ እንደምን ከረማችሁ ዛሬ እንግዲህ ረመዳን 11 ላይ እንገኛለን ስለዚህ የዛሬው ረመዳን ደግሞ ትልቅ ኸይር ስራ ለመስራት አስበናል ያ የሚሆነው እንግዲህ ዛሬ ረመዳን ይፍጣራችን ከመሳኪኖች ጋር ነው እስኪ ሰላም ይበላችሁና ስላሉ ነገር ነግራችኋለሁ ሰላም አለይኩም ወራህመቱላሂ ወበረካቱ ሰላም እንዴት ናችሁ የኛ ፋሚሊዎች እኛ በጣም ዳናናለን አልহামዱሊላ እንግዲህ አብዲ እንደነገራችሁ ዛሬ የኸይር ስራ ለመስራት ነው የመጣነው አብረን እናያለን። ሻሱል ሰላም አሌይኩም ወራህመቱላህ ውድና የተከበራችሁ ቤተሰቦች፣ ያው አብዲ እንደነገራችሁ ነው ዛሬ በተለይ ኸይር ነገር ነው የመጣ ነውና፣ ይሄ ኸይር ነገር እናንተ ማየታችሁ ለዛ ኸይር ነገር እንደምትነሳሱ ተስፋ እናደርጋለን ነው። እሺ ውድ ቤተሰቦች ዛሬ እንግዲህ ምንድነው ይሄ ኸይር ነገር ካላችሁ፣ ያው ረመዳን መቼም የኸይራት ወር ነው የአጅር ወር ነውና፣ ዛሬ የምናሳልፈው በባቡል ኸይር ነው። ባቡል ኸይር ላይ ለእንግዲህ እንደሚታወቀው ከአምስት ሺህ በላይ ምስኪኖች የሚገኙበት ቦታ ስለሆነ እነሱ ጋር ወይም መሳኪኖቹ ጋር ነው የምናፈጥረው ማለት ነው። እነሱ የማፍጠሪያ ነው የምንሰጣቸው ወስደው በየቤታቸው እንትን ነው የሚሉት። ለማንኛውም ይህን ኸይር ስራ የተሳተፈችው አንድ እህት አለች። ያው መዳም ቤት የምትሰራ የመዳም ቀምናት ዱአ አርጉላት አላህ ይቀበላት። አላህ ኸይር ጅዛን ይክፈላት። ከመዳም ጋር በማስተባበር እንደዚህ አይነት ኸይር ስራ በነገራችን ላይ የመጀመሪያው አይደለም። አምናም ደሴ ያለሁኝ ይህን ኸይር ስራ አስተባብራ ሰርታለች ማለት ነው። ዘንድሮ ደግሞ እኔ ያው ጾም የጀመርኩት አዲስ አበባ ነው፣ ያለሁትም አዲስ አበባ እስኮንኩ ድረስ ይህን ነገር በአብሩ ኸይር እናድርገው ብለን ተነጋግረን እዚህ ልናደርግ ወስናል። ጅዛክላው ኸይረን በጣም ነው የምናመሰግነው። እንግዲህ ጉዟችን ዛሬ ውሏችን የሚሆነው የት ነው? ባቡር ኸይር ነው ማለት ነው። ረመዳን አስራ አንደኛው ቀን ላይ ነው የምንገናኘው። ቪዲዮ ሁላችሁም አረብ ያላችሁ ማለቴ ለመዳም ለምንድነው አሚኔ የሚባለው? ወንዱ ለሱ ለተለያዩ ሰዎች ቪዲዮን በማሰራጨት ኸይር ስራ ላይ እንዲሳተፉ በጣም ብዙ ሰው ነው ያለው፣ አምስት ሺህ ሰው። በነገራችን ላይ አንድ ቀን እንኳን ለማስፈጠር ምትሉ ብዙ ነው የሚፈጀው። ና እንደዛ በዚህ እንድትሳተፉ ነው ምላችሁላችሁም። እስኪ እነሱ የሚሏችሁ ነገር ካሌሏችኋል እና ውድ ፋሚሊዎች እንግዲህ ቤታኒ ማለሽ ከጎኔ ዛሬ፣ ያው ስታስተናገድ ነው እሷም አብራ የምትለው። እና እንዴት ነው ምን ተሰማሽ? በጣም ደስ ብሎኛል ውድ ቤተሰቦቼ፣ በዚህ በረመዳን ወር ላይ እንደዚህ አይነት ኸይር ነገር መስራቱ በጣም አሪፍ ነው፣ ተቀባይነት አለው። ና እህታችን፣ አላህ ጀዛሽን ይክፈልሽ። በጣም ነው የምናመሰግነው። እኛም ማለቴ ምንም ነገር ባናደርግም፣ ግን እዚህ ቦታ ላይ እንድንመጣ ያገሽን አንችናሽ ጀዛሽን አላህ ይክፈልሽ። እና ውዶችዬ ኸይር ስራ ለመስራት ግዴታ ብዙ ነገር መኖር አይጠበቅበትም። ለሌላ ሰው አላስፈላጊ ቦታ ላይ ከምታወሉት እንደውም ለሚስኪኖች እንደዚህ ብታበሉ ብታጠጡ ለእናንተ በጣም መልካም ነው ብዬ ነው የማስበው። እና መልካም ጊዜ እንደምናሳልፍ ተስፋ አደርጋለሁ። ይከተሉ እሺ፣ የውድ ቤተሰቦች። ያው ቢታንያ ጋ የተያያዘ ነገር ነው የምናገረው። በነገራች ላይ ባቡል ይርን ያው በስም ነው የማውቀው። በጣም ብዙ መሳኪኖችን እንደ ያው ስለ ምስኪን እያወራ ምስኪን መጣ እና ባቡል ኸይርን ያው ማቀው እንደዚሁ በሚዲያ ነው እና ባቡል ኸይርን ያው በሚዲያ ነው የማቀው። መሳኪኖች በጣም ብዙ መሳኪኖችን ይዞ እንትን እንደሚ እንደሚጓዝ አውቃለሁና ወላሂ የሆነ እንደው እንጀራ ምናምን ሲጋገሩ እናንተም ሄዳችሁ ነበራና ያነ ቪዲዮ አይቼ እንደው አንድ ቀን እጀብ ጎበኘው የሚል ሀሳብ ነበረኝ። በዚሁ አጋጣሚ በእህታችን ምክንያት እንደዚህም ባብ ሊደረስ ምክንያት ያው እኛም የአጅሮ ተካፋይ ልንሆን ነው ማለት ነው እና በነገራችሁ ላይ እንጀረጋገራ ቀጣይ ትሰራለህ? ኢንሻአላ እሰራለሁ። በነገራችሁ ላይ ሙያተኛ ነኝ። እናያለን፣ እናያለን ኢንሻአላ። ወይስ አሁን ወጣ ካበዙ ወደ ጉዳይ ያለው እዛው በቃ እዛው እንገናኛለን። ምሌዎቹ ጉዟችን ወደዛ ነው። አብራችሁን ቆዩ፣ ይመቻችሁ። ተከተሉ ባቡል ኸይር ባቡል ኸይር የመልካሞች አምባ የበጎ እና ፋሚሊዎቼ፣ ህዝቡን እንደምትመለከቱት ነው። በጣም ብዙ ህዝብ ነው ያለው። በነገራችን ላይ ካሜራ ማን እስኪከፍ አድርጋ አሳያቸው የተወሰነ ህዝቡን። እንደምትመለከቱት እዚጋ እንግዲህ ከአምስት ሺህ በላይ ህዝብ ነው ያለው በየቀኑ እነሶች ቁርስም፣ ምሳም እራትም የሚበሉት እዚህ ጋር እንግዲህ የእምነት ልዩነት የለም፣ ሁሉም እምነቶች አሉ። በጣም ደስ የሚል ቦታ ነው። እዚህ ቦታ ላይ እንግዲህ የፍጣር ያሰባችሁ ኸይር ስራ መስራት ያሰባችሁ፣ እዚህ ቦታ ላይ የመጣችሁ ፍጣራችሁን ብታረጉ፣ የተለያዩ ሙስሊሞችም ክርስቲያኖችም ትጠቀሙበት አላችሁ ታትርፉበት አላችሁ ማለት ነው። የህዝቡ ብዛት ውስጥን አሁን የቀረጽኩ ያለሁት እንጂ ውጭ ላይ ብንወጣ በጣም ብዙ ነው ያለው። በነገራችን ላይ ውጭም እና ይህን ይመስላል ባብ ልኸይር ባብ ልኸይር፣ የመልካሙ ቻምባ የበጎነት ሕብር

መኖር ሲያንገፈግፍ በረሃፈ ተና ሰው መሆን ሲክስም ሁሉ ሲቅርመና አለሁ ያለ ባቅሙ ወገኑን አስታውሶ እጁን የዘረጋ ከጉርሻው ቀንሶ የመልካሞች ማዕድ የበጎነት ጸጋ፣ ሰውን ያከበረ ሰጥቶ ታላቅ ዋጋ። ባቡልኸይር ባቡልኸይር የመልካሞች አምባ የበጎነት ህብር

ሰው ለሰው መድኃኒት መሆኑን ያሳየው ያለውን አካፍሎ እና ውድ ፋሚሊዎቻችን እስካሁን የችቡት ይመስል ነበረ። ከዚህ በኋላ እንግዲህ በአቡል ኸይርን የመጣችሁ ጎብኙ፣ አስፈጥሩ፣ ብዙ ምስኪኖች ናቸው ያዙ። ከአምስት ሺህ በላይ ምስኪን ያለው ሙስሊም ክርስቲያን ሳይል ሁሉ እምነቶች እዚህ ይስተናገዳሉ። የመጣችሁ ጎብኟቸው፣ የመጣችሁ ዘይሯቸው። ያው የባንክ አካውንታቸው ይሄ ነው እንደምትመለከቱት ከዚህም በፊት ያው ነግሬያችኋለሁኝ። በዚህ ብቻ እችን ብታስገቡ ንግድ ባንክ ላይ ቴሌብር ላይ ሁሉም ደርሳችኋል። እስከ መጨረሻ አብራችን ቆዩ። ከራስ ቆርሶ ለሰው የህይወት ስጡታል። ባቡል ኸይር፣ ባቡል ኸይር፣ የመልካሞች አምባ የበጎነት ህብር ባቡልኸይር ባቡልኸይር የመልካሞት ጃምባይ ብኩኔት ኅብር አንጀቷ ቢታጠፍ የምትቀም ሰወታ ወጣች እናት አለም መዳፏን ዘርግታ ረሀቢ ጠና አባት የራሷን ሸሽጋ ልጆቿን ለማዳን ልቁራሽ ፍለጋ ያለውን አካፍሎ ሳይሰስት ለግሶ ከድጋ ፋላቆ ሚያቋቁም መልሶ የባቡል ኸይር ዓለም ይህ የእርሶ ስራ ወገንን ማቃናት በአንድነት በጋራ

ባቡልኸይር ባብልኸይር የመልካሙ ቻምባ የበጎነት ህብር የመልካሙ ቻምባ የበጎነት ህብር የትውልድ ስጦታ ፍቅር፣ እዝነት፣ ክብር ወገኑና አስታዋሽ። የኸይራት ገበታ ከራስ ቆርሶ ለሰው የህይወት ስጦታ ባቡልኸይር ባቡልኸይር የመልካሙ ቻምባ የበጎነት ህብ

መኖር ሲያንገፈግፍ በረሀ ፈተና ሰው መሆን ሲክስም ሁሉ ሲቅርመና አለሁ ያለ ባቅሙ ወገኑን አስታውሶ እጁን የዘረጋ ከጉርሻው ቀንሶ የመልካሞች ማዕድ የበጎነት ጸጋ ሰውን። ያ ውድ ፋሚሊዎቻችን እንግዲህ እስካሁን ስትከታተሉን ስትመለከቱን ነበረ። በጣም ደስ የሚል ምሽት ነበር ያሳለፍ ነው። ያው እንግዲህ ማፍጠሪያቸውን ወስደዋል ሶራቸውንም እንደዛው ባንድ ላይ እንወስዱም አሉ ወስደዋል ማለት ነው። በጣም ደስ የሚል ቆይታ ነበር። ባቡከና ያደረግ ነው ፈጠራችሁን ምስኪኖች ጋር አድርጉ። እንደት መለከቷችሁ እንግዲህ ቤት ውስጥ ብቻ አልነበረ ስንቀርጽ የነበረው አሁን ውጭ ላይ ነው ያለነው። የውጭ ደግሞ ድባብ ይሄን ይመስላል ማለት ነው። በነገራችን ላይ ቀና አካባቢ ክርስቲያን ወገኖቻችን ነበሩ፣ እነሱም ብዛት ቤት ላይ የነበሩት ክርስቲያን ወገኖቻችን ነበሩ። እነሱ ወስደው ወጥተዋል ማለት ነው። ለማንኛውም ደስ የሚል ቆይታ ነበረን። ቢታኒያ እንዴት ነው? እንዴት አገኘሽ? በጣም አሪፍ ነው። እንግዲህ አብዲ ወንድሜ እዚህ እንድሳተፍ ስላአደረከኝ በጣም ነው የማመሰግነው በጣም ላኸር ላኸር እሻሱኝ ደጋግሞ። በነገራችን ላይ ፈጠን ፈጠን ያው እኔም ልክ እንደዚህ ነው። በጣም ደስ ብሎኛል። የተለየ ስሜት እንዲሰማኝ ያደርግኝ። ኢንሻላህ እኔ ደግሞ በራሴ መጥቼ እንደምጎበኝ ተስፋ አረጋለሁኝና በጣም ደስ ብሎኛል። በጣም ደስ ይላል። ውድ ፋሚሊዎቻችን በነገራችን ላይ አለል ኸይር የምትሰሩ ዩቲዩበሮች፣ ቲክታከሮች እዚህ የመጣችሁ ፕሮሞሽን የምታደርግላቸው ልነሱ መልካም ነው። ከአምስት ሺህ በላይ እንግዲህ አባወራ ያለበት ቦታ ስለሆነ እንደምትመለከቱ የሁሉ ህዝብ እዚህ ውስጥ ያለበት ሁኔታ ስላለ ብታበሩ መልካም ነው። የዛሬ ቆይታችን ይህን ይመስላል። እንግዲህ ህዝቦቻችን በዚህ መልኩ እንትን ብለዋል። ባይ ባይ